ሰላም ጣና ስጥልን። እየተወደዳችሁና የተከበራችሁ የጣና ቴሌቪዥን አድማጭ ተመልካቾቻችን፣ እንደምንዋላችሁ። ከጣና ቴሌቪዥን የህዳር 10 ቀን 2018 ዓ.ም የምሽት ጣና ዜናችን ተጀምሯል። ዜናዎቹን እየመራው አማራ ሰፋ አብሬያችሁ ቆያለሁ። በቅድሚያም አርዕስተ ዜናዎቹን እናስቀድማለን በጎንደር አጅር የጃኖራና ጃናሞራ ያለማቋረጥ እየተካሄደ ያለው ትንቅንቅ ሶስተኛ ቀኑ ላይ ሲሆን እስከ ምሽቱ ሶስት ሰዓት በዘለቀው ተጋድሎ ፋኖ ገዢ ቦታዎችን የተቆጣጠረበትን ድል የተቀዳጀ መሆኑን የደረሰን መረጃ ያመላክታል። ሙሉ መረጃውን በዝርዝር እናቀርብላችኋለን። የብልጽግናው ሰራዊት በየቀኑ እየፈረሰ ነው። የሰራዊቱ በተከታታይ መፍረስ አይግረማችሁ የሚሉት ፋኖን የተቀላቀሉት የሰራዊቱ አባላት ፋኖ አንድ ቢሆን ኑሮ የሰራዊቱ ካምፕ ባዶ የሆነና ምግብ አብሳዮቹ ብቻ ነበሩ የሚቀሩ ሲሉ ይናገራሉ። እግረ መንገዳቸውንም ለፋኖ መሪዎች መልእክት አስተላልፈዋል። ዛሬ በጎጃም የሆነውን ዜናችን በዝርዝር ያስደምጣችኋል። ወልቃይትና ጠለምት የሆነው ምንድን ነው? የአማራ ሕዝብ ታሪካዊና ዘመን ተሻጋሪ ጠላት የሆኑት እዋትና ብልጽግና በጠለምትና በወልቃይት የፈጸሙትን የቅንጅት ጥቃት ዜናችን በዝርዝር የተመለከተው መረጃ ነው፣ ይደመጣል። የብልጽግናው ስርዓት በጦር ወንጀለኛነት የሚያስከሰሰውን ድርጊት መፈጸሙን በሪፖርቱ ያጋለጠው የቢቢሲ የምርመራ ዘገባ በፋኖ በኩል የተደ ፈረች ሴት አለመኖሯን አሳስቧል። የዶክተር ይልቃል ከፋለን የሞዶሴ የያዘ ፊርማ ተከትሎ በአማራ ክልል ከሦስት ሺህ የማያንሱ ሴቶች በብልጽግናው ሠራዊት ተደፍረዋል፣ የአባላ ዘር በሽታ ተጠቂም ሆነዋል። ዜናችን ዝርዝሩን ያስደምጣችኋል። ብልጽግና ሌላ የወንጀል ክስ ቀርቦበታል። በተለይም ሥርዓቱ ሕፃናትንና ታዳጊዎችን ለውትድርና መመልመሉ እንዲሁም በሰዎች ዝውውርና በፆታዊ ጥቃት ክስ ያቀረበበት የአሜሪካ ድርጅት ነው። ሰዓቱን ጠብቆ ሙሉ መረጃው ይቀርብላችኋል።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 ዛሬ ማምሻውን የብልጽግናው ሠራዊት ካጅር ተነስቶ ወደ ዳባት በሚንቀሳቀስበት ወቅት ፋኖ በደፈጣ ጥቃት ከፍተኛ ጉዳት አደርሶበታል። በከባድ መሳሪያ ታጅቦ ካጅሬ ወደ ዳባት ተጭኖ ሲንቀሳቀስ የነበረው የብልጽግናው ሰራዊት ሞርጠጭ የተባለ ቦታ ላይ ፋኖ በሰራው ልዩ ኦፕሬሽን በርካታ ሰራዊቱ እርምጃ እንደተወሰደበት የገለጸው የአፋ ባድ ጃዝማች በላይ ዘለቀ ዝ ሚዲያና ኮሚኒኬሽን ክፍል ውጊያው እስከ ምሽቱ ሁለት ሰዓት ድረስ መቀጠሉን ጨምሮ ገልጸዋል። ከፍተኛ ወታደራዊ ድል በተገኘበት የዛሬው የሞርጠጩ ኦፕሬሽን የፋኖ የተቀናጀ ትግልና ገዢ ቦታን መያዙ የብልጽግናውን ሰራዊት ከባድ ጭንቀት ውስጥ እንዲገባ እንዳደረገው መረጃዎች ያሳያሉ። ውጊያውን እያደረገ ያለው የአፋ ባ ደጃዝማች በላይ ዘለቀ እዛ እያለው ብሩ ክፍለ ጦር መሆኑን የገለጸው የሚዲያና ኮሚኒኬሽን ክፍሉ በዚህ ከባድ ትንቅንቅ በርካታ የብልጽግናው ሰራዊት ሙትና ቆስለኛ መሆኑን ተናግሯል። በርካታ የብልጽግናው ሰራዊት በወታደራዊ ተሽከርካሪ ቆስለኞችን ወደ አጅሬ እያመላለሰ ተመልክተናል፣ ያሉት የአይንማኞች ማኞች የብልጽግናው ሰራዊት ከሞርጠጭ ወደ አጅሬ ቆስለኛ ሲያመላልስ ሌሎች የህዝብ አገልግሎት ሰጪ ተሽከርካሪዎችንም ጉዞ ከልክሎ እንደወሰዳቸው ገልጸዋል። እንደ ምንጮቻችን ገለጻ በአካባቢ የሚገኙ ንጹሐንም ለፋኖ መረጃ ሰጥታችኋል፣ በማለት አፍኖ መውሰዱንም ገልጸዋል። የብልጽግናውን ሰራዊት በተቀናጀ መረጃ ተከታትሎ ጥቃት የፈጸመው ያፋ ባደጃዝማች በላይ ዘለቀ ዕዝ አያሌው ብሩ ክፍለ ጦር ገዢ ቦታዎች ላይ ሆኖ በብልጽግናው ሰራዊት ላይ ከባድ ምት እያሳረፈበት ሲሆን እስካሁን በፋኖ በኩል ምንም ዓይነት ጉዳት እንዳልተስተናገደም ተገልጿል። በአውደ ውጊያውም ሞትና ቆስለኛ ከሆነው የብልጽግናው ሰራዊት በተጨማሪ እጃቸውን ለፋኖ በመስጠት ሕይወታቸውን ማትረፍ የቻሉ የብልጽግናው ሰራዊት አባላት መኖራቸውም ተረጋግጧል። ሌሎች የጦር መሳሪያዎች መረጃዎችና ተተኳሾች በፋኖ እጅ ስለለመግባታቸውም የጣና ቴሌቪዥን የግንባር መረጃዎች ገልጸዋል። ፋኖ የፈጸመውን ድንገተኛ ጥቃት ተከትሎ የተደናገጠው የአገዛዙ ሰራዊት በአካባቢው የከባድ መሳሪያ ድብደባ እየፈጸመ መሆኑን የገለጹት ሌሎች የመረጃ ምንጮቻችን ይህ ዜና እስከተጠናቀረበት ሰዓት ድረስ በአካባቢው ከባድ የተኩስ ልውውጥ እየተደረገ መሆኑንም ጣና ቴሌቪዥን አረጋግጣለች። ወደ ተከታዩ ዜናችን እናልፋለን። የብልጽግናው ሰራዊት መፍረሱን ቀጥሏል። ተደጋጋሚ የፋኖ ምት የበረታበት የብልጽግናው ሰራዊት በየቀኑ እየፈረሰ ፋኖን መቀላቀሉን ቀጥሎበታል። ዛሬ ከመሸበት ጄኔራል ብርሃኑ ጥላውን ከሚመራው ስድስተኛ እዝ ሰራዊት አባላት ፋኖን መቀላቀላቸው ታውቋል። ካለፈ ሶስት ወራት ጀምሮ በየቀኑ እየፈረሰ ያለው የብልጽግናው ሰራዊት ዛሬ መፍረሱን ቀጥሎ በዛሬ ዕለት ብቻ 18 የሰራዊቱ አባላት ፋኖን ተቀላቅለዋል። የአማራ ፋኖ ብሔራዊ ኃይል አጼ ቴዎድሮስ ዝን 12 የብልጽግናው ሰራዊት አባላት በዛሬ ዕለት የተቀላቀሉ ሲሆን በተለይም ከስድስተኛ እዝ 605ኛ ኮር ፋኖን የተቀላቀለው ወጣት ተግባሩ በርካቶችን ያስገረመ ሆኗል። የአማራ ፋኖ ብሔራዊ ኃይል አጼ ቴዎድሮስ እዝ 201ኛ ኮር ቃል አቀባይ ፋኖ ሀብታሙ የሱፍ በጉዳዩ ዙሪያ በሰጠው ማብራሪያ በስርዓቱ ተስፋ በመቁረጥ በቀን ብርሃን ተታክሶ በመውጣት ፋኖን ተቀላቅሏል ብሏል። ወጣቱ ፋኖን ለመቀላቀል አስቀድሞ ከራሱ የትግል አጋሮቹ ጋር ተዋግቶ ፋኖን የተቀላቀለው የሰራዊቱ አባል ሙሉ ትጥቁን እንዳያዘ መሆኑን ፋኖ ሀብታሙ ተናግሯል። ሙሉ ስሙ ዘመነ ወርቁ የሚባለው የቀድሞ የስድስተኛ ዝ 605ኛ ኮር አባል የነበረ ሲሆን በዛሬ ሁለት ከቀኑ 9 ሰዓት በወይራ ቀበሌ የሚገኘውን የብልጽግና ሰራዊት ተታክሶ በመውጣት የአፋ ባጼ ቴዎድሮስ ዝ 201ኛ ኮር 64ኛ ክፍለ ጦርን በተጨማሪ ከነ ሙሉ ትጥቁ ተቀላቅሏል። የወታደር ዘመነ ወርቁ ፋኖን መቀላቀል የተቀላቀለ 1ኛ ኮርን በዛሬ ዕለት የተቀላቀሉ የሰራዊቱ አባላትን ቁጥር ወደ ስምንት ከፍ አድርጎታል። ዛሬ በጧቱ ዘገባችን እንዳቀረብንላችሁ የብልጽግናው ሰራዊት አባላት በዛሬ ዕለት ሙሉ ትጥቃቸውንና ተጨማሪ ጓዶቻቸውን ትጥቅ ጨምረው በመያዝ ፋኖን መቀላቀላቸው ይታወሳል። ከብልጽግናው ሰራዊት ካምፕ እየወጡ ፋኖን የሚቀላቀሉት የሰራዊት ቁጥር በየቀኑ እየጨመረ ሲሆን፣ ፋኖ አንድ ቢሆን ደግሞ የብልጽግናው ወታደራዊ ካምፕ ሰው አልባ ሆኖ ምግብ አብሳዮቹ ብቻ ነበር የሚቀሩት ሲሉ ፋኖን የተቀላቀሉ የሰራዊቱ አባላት ይናገራሉ። ክቡራትና ክቡራን ዜናዎቻችን እንደቀጠሉ ናቸው። በወልቃየትና በጠለምት የሆነው ምንድን ነው? የህወሓት ታጣቂ ኃይል በአማራ ክልል ጠለምትና ወልቃይት አካባቢ ጥቃት መክፈቱ ታወቀም ጥቃቱን የከፈተው የህወሓት ታጣቂ ቡድን በብልጽግና ግብዣ ተከዜን ተሻግሮ ከሰነበተ በኋላ መሆኑን ምንጮቻችን ተናግረዋል። በማንነታችን ጥቃት እየተፈጸመብን ነው ሲሉ የሚናገሩት የጠለምት ነዋሪዎች ለጣና ቴሌቪዥን በሰጡት አስተያየት በብልጽግናና በሌሎች ዘዴዎች ወደ ጠለምት የገባው የህዋት ታጣቂ ኃይል በጠለምት ህዝብ ላይ የተለመደ አማራ ጠል ወንጀሉን በድጋሚ እየፈጸመ መሆኑን ተናግረዋል። እንደ ነዋሪዎቹ ገለጻ በኮማንድ ፖስት ስም በቀጠናው የመሸገው የብልጽግናው ሰራዊትም በህዝብ ላይ ስቃይና እንግልት መድረሱን እየተመለከተ ለህዋት ታጣቂዎች የጦር ወንጀል በዝምታ ተባባሪ ሆኖላቸዋል። በዚህ የተነሳም የህዋ ተቋማት አስተዳደር ማንነታችን በግድ ለመንጠቅ ዛሬም እንደ ትናንቱ የተለመደ ጥቃት እየሰነዘረብን ነው ብለዋል። በአካባቢው የሚኖሩና አማራነትን የሚያቀነቅኑ ዜጎችም ታፍነው እየተወሰዱ መሆኑን ገልጸዋል። በአካባቢው የስምረት ታጣቂ ቡድንና የህወሓት ታጣቂ ቡድን በሰፊው እንደሚንቀሳቀስ የገለጹት ነዋሪዎቹ በየጊዜው እርስ በርሳቸው የሚጋጩ ቢሆንም በጠለምት ህዝብ የአማራ ማንነት ነጠቃና በአማራ ርስት ነጥቂያ ጉዳይ ግን ተመሳሳይ አቋም አላቸው ሲሉ ይገልጻሉ። ለዚህም በሴራ በመንግስት ስራና በንግድ ዘርፍ በማመካኘት ወደ አማራ ክልል በርካታ የህወሓት ደህንነቶች መግባታቸውን የገለጹት ምንጮቻችን ወደ ጠለምት ከገቡበት ጊዜ ጀምረው በብልጽግናው መከላከያ ታዝለው የገቡ የህወሓት ካድሬዎች ጋር በመተሳሰር በማስፈራራት፣ በስልጣንና በብር በማስኮብለል የአካባቢውን ሰላም አስከባሪዎች መሳሪያ በመንጠቅና ሌሎች ነዋሪዎችንም እስከ ቤታቸው ድረስ በጨለማ በመግባት በማስፈራራት ላይ ተጠምደዋል ሲሉም ያክላሉ። በብልጽግናው መከላከያ ጫንቃ ተንተርሰው የገቡት የስምረት ቡድን ታጣቂዎች ወደ ጠለምት ከገቡበት ሰዓት ጀምረው መዝረፍ፣ የጠለምት የማንነት ታጋዮችን ማስፈራራት፣ ሴቶች ሳይቀር አስገድዶ የመድፈር ተግባራትን እየፈጸሙ መሆናቸውን ለጣና ቴሌቪዥን የደረሱ መረጃዎች ያሳያሉ። ይህን ወንጀል የሚፈጽሙት የሐራ መሬት ታጣቂዎችና የህዋት ታጣቂዎች ሲሆኑ የብልጽግናው ሰራዊት ደግሞ ሁለቱም ከሚዘርፉት የሚካፈል አመቻች ቡድን መሆኑን ነዋሪዎች ይናገራሉ። ታጣቂዎቹ በዋና ዋና መንገዶች ላይ ኬላ በመዘርጋት ወጣቶችን በማፈንና በመዝረፍ ተስማርተዋል ያሉት ምንጮቻችን ከሰሞኑ በምስራቅ ለምት ዲም አካባቢ በርካታ የወንጀል ተግባራትን እንደፈጸሙ አስረድተዋል። ይህን ወንጀል ሲፈጽሙ የብልጽግናው መከላከያ እያየ ዝም ብሏቸዋል የሚሉት ምንጮቻችን ወጣቶች ተደራጅተው ራሳቸውን ለመከላከል ሲሞክሩ ግን የብልጽግናው ሰራዊት የኮማንድ ፖስት ህግ ጥሳችኋል በማለት መሳሪያቸውን በማስወረድ እንዳሰራቸው ገልጸዋል። ሌሎች የአይነ ማኞች ለጣቢያችን እንደገለጹት በአካባቢው የሚንቀሳቀሰው ሐራ መሬት የሚባለው የስምረት ታጣቂ ቡድንና የብልጽግናው መከላከያ በጋራ እየዘረፉ መሆናቸውን ገልጸው ታጣቂዎቹ በጠለምት ህዝብ ላይ ማንነት ተኮር ጥቃት ሲፈጽሙ እየተመለከቱት ዝም ያሉትም ይህን ተከትሎ ነው ብለዋል። ክቡራትና ክቡራን የጣና ቴሌቪዥን አድማጅ ተመልካቾቻችን የህዳር 10 ቀን 2018 ዓ ም የምሽት ጣና ዜናችን አሁንም እንደቀጠለ ነው። ምርጫችሁ ስለምታደርጉን እናመሰግናለን። በፋኖ የተደፈረች ሴት የለችም። ቢቢሲ የእንግሊዙ የዜና ምንጭ ቢቢሲ የብልጽግናው ስርዓት በአማራ ህዝብ ላይ የከፈተውን የዘር ማጥፋት ጦርነት ተከትሎ ከሦስት ሺህ የማያንሱ ሴቶች በብልጽግናው ወታደር መደፈራቸውን አጋልጧል። በክልሉ ከፍተኛ የሴቶች መደፈርና ሰፊ ሰብአዊ ቀውስ መከሰቱን የገለጸው ቢቢሲ ባደረኩት ማጣራት በፋኖ የተደፈረች ሴት የለችም ብለዋል። ቢቢሲ ዛሬ ይፋ ያደረገው የምርመራ ዘገባው እንዳሳየው የቀድሞ የአማራ ክልል ርዕሰ መስተዳደር ዶክተር ይልቃል ከፋለ የብልጽግና ሰራዊት ወደ ክልሉ እንዲገባ በደብዳቤ ጥሪ ካቀረቡበት ከሐምሌ 2015 ዓ ም እስከ ግንቦት 2017 ዓ ም ባለው ጊዜ ውስጥ ብቻ 3 ሺ አካባቢ ሴቶች መደፈራቸውንና በርካቶችም ለተላላፊ በሽታ መዳረጋቸውን አስታውቋል ለወራት የተደረገ የክትትል ውጤት ነው ብሎ በገለጸው የምርመራ ዘገባው ከፍተኛ ቁጥር ያላቸው ሴቶች የመደፈርና የወሲባዊ ጥቃት ሰለባ መሆናቸውን መረጃ ማግኘቱን ይፋ አድርጓል። ምንም እንኳ እውነተኛው ግጭት ነኪ ወሲባዊ ጥቃት መጠነ ሪፖርት ባለመደረጉና ባለመመርመሩ በትክክል ባይታወቅም ቢቢሲ ያሰባሰበው መረጃ ከሐምሌ 2015 ዓ ም እስከ ግንቦት 2017 ዓ ም ድረስ ከ8 ዓመት እስከ 65 ዓመት ዕድሜ ያላቸው በሺዎች የሚቆጠሩ ሰዎች አስገድዶ መድፈር ጥቃት እንደደረሰባቸው ያመላክታል። ዶች ቬለን ጨምሮ ገለልተኛ መገናኛ ብዙሃን በአማራ ክልል ያለውን ጦርነት ለመዘገብ በብልጽግናው ስርዓት በተጣለባቸው ክልከላና ገ የሚያስገድድ ምክንያት ወደ ክልሉ መግባት ባይችሉም የቢቢሲ የናይሮቢ ጋዜጠኞች ቡድን የአስገድዶ መድፈር ጥቃት ተጎጂዎችንና የጤና ባለሙያዎችን በማነጋገር ቀውሱ በሰብአዊነት ላይ እያሳረፈ ያለውን ጠባሳ የሚያመላክት መረጃ አግኝተዋል። በዚህ የቢቢሲ ዘገባ የተረጋገጠው ሁሉም ተጎጂዎች በብልጽግናው ሰራዊት በክልሉ አድማ ብተናና ሚሊሻ እንዲሁም በዘራፊዎች የተፈጸሙ እንጂ በፋኖች የተፈጸሙ አለመኖራቸውን ዘግቧል። በአማራ ክልል ሲጀመር ጀምሮ የብልጽግናው ሰራዊት ያለ ፍርድ ግድያ ከህግ ውጭ ስርዓት የሚያስገድዶ ስወራ የንብረት ውድመትና ዘረፋ እንዲሁም ሰፊ ወሲባዊ ጥቃቶችን ጨምሮ በርካታ የሰብአዊ መብት ጥሰቶችን በማድረስ ተደጋጋሚ ክስ ቀርቦበታል። አምኒስቲ ኢንተርናሽናልን ጨምሮ የመብት ተሟጋች ድርጅቶች የብልጽግናው መንግስት ተመጣጣኝ ያልሆነ ጥቃት መፈጸሙን የሚያሳይ ማስረጃ እንዳለ አሳውቀዋል። በክልሉ ከተከፈተ የዘር ማጥፋት ጦርነት በተጨማሪም የአማራ ማህበረሰብ በኢትዮጵያ አንዳንድ አካባቢዎች በተለይም በኦሮሚያ ክልል በጸጥታ ኃይሎችና ና በሌሎች ታጣቂ ቡድኖች ሆን ተብሎ በሚፈጸሙ ጥቃቶች ኢላማ እንደሆኑ ማጋለጣቸው አይዘነጋም። ቢቢሲ በአማራ ክልል ስለተፈጠረው ቀውስ መረጃ ለማግኘት አራት በመቶ ከሆኑት ማለትም የክልሉ አርባ ሶስት ጤና ጣቢያዎች ና የህክምና ምንጮች መረጃዎች ማሰባሰቡን የገለጸ ሲሆን በእነዚህ ተቋማት ከሐምሌ 18 2015 ዓ ም እስከ ግንቦት 2017 እስከ ዓመተ ምህረት ድረስ 2697 ሰዎች ያስገድዶ መድፈር ጥቃት እንደደረሰባቸው ሪፖርት አድርገዋል። ከነዚህም ውስጥ 45 በመቶ የሚሆኑት ከ18 ዓመት በታች የሆኑ ታዳጊዎች ናቸው። ከተጎጂዎች ውስጥ ከግማሽ በላይ የሚሆኑት በደረሰባቸው ጥቃት በአባላ ዘር በሽታ ሲያዙ፣ በርካቶች ደግሞ ለእርግዝናና ለከባድ የስነ ልቦና ቀውስ ተዳርገዋል። ይሁን እንጂ በርካታ የወሲባዊ ጥቃት ተጎጂዎች መገለልን በመፍራት የአባላ ዘር በሽታ መያዛቸውን ወይም መጸነሳቸውን ላለማሳወቅ የተፈጸመባቸውን የመደፈር ጥቃት ሪፖርት ማድረግም ሆነ የህክምና አገልግሎት ማግኘት አይፈልጉም ቢቢሲ ያነጋገራቸው የጤና ባለሙያዎች ጦርነቱ ከተቀሰቀሰ በኋላ ወሲባዊ ጥቃቶች በከፍተኛ ሁኔታ መጨመራቸውን ሲገልጹ እያለቀሱ በፍርሃት እየተንቀጠቀጡ ለማውራት እየከበዳቸው ነው የሚመጡት ሲሉ የተጎጂዎችን ስሜት ይገልጻሉ ሆኖም ወደ ጤና ተቋማት የሚመጡ ተጎጂዎች የአጥቂዎቻቸውን ማንነት ለመናገር እንደማያመነቱና ፍትህን ፈልገው እንደማይመጡ ባለሙያዎች አመላክተዋል ቢቢሲ በአማርኛው ክፍሉ ከሳምንታት በፊት በሰራው ዘገባው ደግሞ በክልሉ ከሁለት ሺህ በላይ ትምህርት ቤቶች በመዘጋታቸው ታዳጊ ሴቶች ለአስገድዶ መደፈር መዳረጋቸውንና የመማር ተስፋቸውም መጥፋቱን ዘግቦ ነበር። ክቡራትና ክቡራን የጣና ቴሌቪዥን አድማጭ ተመልካቾቻችን የህዳር 10 ቀን 2018 ዓ ም የምሽት ጣና ዜናችን እየተከታተላችሁትን ይመስል ነበር። የጣና ቴሌቪዥንን የዩቱብ ቻናል አማራጮች ሰብስክራይብ በማድረግ በቋሚነት ወዳጅ እንድትሆኑ እንጠይቃለን። ጣና ቴሌቪዥን ከሀቅ ጋር